ሰላም ሰላም ጓደኞቼ ተመልካቾቼ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? ዛሬ ደግሞ በአዲስ ነገር መጥቻለሁ። ላይክ ሼር ማርጉ፣ ሼር አርጉ። ብዙ እህቶች እንደዛ እህቶች ስላላችሁ ማለት ነው፣ ስለሚጠይቁ ደግሞ፣ እች እህቴ በጣም ስለገረመችኝ፣ ማለትም የሆነ ነገር ማሰብ ነው ያለባችሁ። እኔ እስካሁን እንግዲህ በተአምር አልሰማውም፣ ወንድ ስራ ለጆርዳን እንግዲህ፣ ከኢትዮጵያ የመጣ ወንድ እስካሁን ያየሁትም የሰማሁትም የለም አሉ። ጆርዳን ውስጥ ግን የመጡበት የራሳቸው መንገድ አለ እንጂ ቀጥታ ከኢትዮጵያ ለስራ ብሎ የመጡ የሉም። ለመረጃ እንዲጠቅም እንዴት እንደመጡ እንደዛ አይነት የሚያገናኙ ደላላዎች እውነት ነው ወይስ የሚለውን ከሰውም ጠያይቃሉ፣ ጆርዳን ከሚኖሩ ማለት ነው። እባካችን እህቶቼ ይሄ በቀላል ያልመጣውን ገንዘብ ይሄ ሁሉ ገንዘባችሁን አውጥታችሁ ትከስራላችሁ። አስቡበት። ቀላል ዝም ብሎ በቀልድ የመጣ ገንዘብ አይደለም የምታወጡት። ሁለት መቶ ከዛ በላይ ነው የምታወጡት አይደለ? ይህንን ፕሮሰስ ስትጀምሩ። እና የለም በተአምር ማለት ነው። ሰው ጠይቅ ያለው ብዙ ሰው ጠይቅ ያለው እህቴ፣ ማዳም ቤት ነው የሚሰራ፣ ኮንትራት ቤት። ለዛ ስንት አመት ያጠራቀመችውን ብር እንግዲህ ጓደኛውን ፍቅረኛውን ልታስመጣ ነው። ታስመጣ መፍቷ ነው፣ እኛ አይመለከተንም፣ በሷ ህይወት ማለት ነው። አምናበት ወዳና ፈቅዳ ነው የምታስመጣው። ግን ምን ያህል እርግጠኛ ነች ይቺ ልጅ? ይሄ ደላላውስ እውነተኛ ነው? እንዴትስ ነው ስራ የሚያገናኘው? በአሁኑ ሰዓት በተለይ ይሄ ጋዛ ባለው ጦርነት ስደተኞች ወደዚህ እንዳለ እየፈለሱ ነው አይደለም። ሌላ ዜጋ የሀገሩ ዜጋ ራሱ ስራ አጥቷል። የምሬ ነው የምላችሁ። የተመረቁ ምናምን ስራ አጥቶ ቁጭ ብሏል። በዛ ላይ ደሞዙም ራሱ ቅናሽ ነው እዚህ ሲያወሩ ስለሰማው ማለት ነው። ስራ እንኳን ለሌላ ዜጋ ለሀገሩም ዜጋ ስራ እየጠፋ ነው ጆርዳን ውስጥ ማለት ነው። እና እባክሽን እህቴ፣ ይህ ሁሉ ብር አውጥተሽ እኔ አቁሚ። ፕሮሰስ እንግዲህ ጀምራለች፣ ያወጣችሁ ብር ባይኖርም ግን የምታወጣው ብር በጣም ብዙ ብር ነው። ምንድን ነው የምታደርገው ጠይቅ ያለው እያንዳንዱን ነገር እሷው ማዳም ቤት ነው የሚሰራ ውጭ ተከራይታ ቢሆንሽ ይሄ ልጅ ቢያንስ ስራ እስኪያገኝ ድረስ እሷ ጋር ያርፋል ይባላል። እሷ ኮንትራት ቤት ነው እንደኛ የሚሰራ ኮንትራት ቤት፣ እንግዲህ መውጣትም አይቻልም ምንም። እሱ መርዳት አትችልም። መጥቶ ሆቴል ነው የሚያርፈው አለች። ስራውን እስከሚያገኝ፣ ስራውስ ማን ነው ፈልጎ የሚያገናኝለት? ሆቴል ደግሞ ቀላል አይደለም አይደለ? ጓደኞቼ አንድ ቀን አዳር ራሱ ቀላል አይደለም ሆቴል። አንድ ሰው እንዴት ነው እሱ እንግዲህ፣ በእሷ ደሞዝ እንግዲህ በዚህ በማታክል ደሞዟ ስራስ እስከ መቼ ነው የሚያገኘው? ይሄ ልጅ ባያገኝ ስራ ምንድን ነው ስ የሚሆነው መጨረሻውስ ምንድን ነው? እና እባካችሁ ብዙ ልጆች ወንድሜ ላመጣ ነው ደላላ ጠይቅ ያለው ምናምን እያላችሁ ገንዘባችሁን ነው የምትበሉት። በተአምር ጆርዳን ውስጥ እንደዚህ የሚያገናኝ ስራም የለም። እኔ የሰማሁት የለም ጠያይቅ ያለው። ልብስ የሚሸጡ ልጆች አሉ ወንዶች፣ አንድ ሁለት ሶስትም ጠያይቅ ያለው በታምር ውሸት ነው። ብሯን እንዳትበላ። ለስራ ብሎ ጆርዳን የሚመጣ ሰው እስካሁን የለም። ስራም የለም ለወንድ የሚሆን ተብ ያለው ሰውን ጠይቄ ማለት ነው። እባካችሁን እህቶቼ ብዙ እንደዛ የሚጠያይቁ ስላላችሁ ነው። ለወንድ ተብሎ የሚመጣ ወንድ ለወንድ ስራ የለም ጆርዳን ውስጥ። ብራችሁን፣ ገንዘባችሁን አትበሉ። እቺ ልጅ እስከ ሁለት መቶ ሀምሳ ሺህ ብር ተጠይቃለች። እንግዲህ ለማስመጣት ጓደኛው ማለት ነው። እባክሽን እህቴ ተረጋጊ፣ በደንብ አስብበት። ሰው እንደዛ ስል የእውነት ብዙ ልጆች ይጠይቁኛል፣ ከኢትዮጵያም ከተለያየ ቦታ። ቅናት ነው ምቀኝነት ነው፣ እኔ መታችሁ ይኸው ገንዘባችሁ ነገ ግን ደም ነው የምታለቅሱት። የእውነት ወይም ከገንዘባችሁ የላችሁም ወይም ስራ አላገኛችሁም። እባካችሁ ቢያንስ ሰው የሚለውን ነገር ስሙ፣ እንዳትንከራተቱ በሰው ሀገር። መታችሁ መንከራተት ነው የምትሆኑ። ጎዳና ላይ ነው የምትወርቁት። እና ምቀኝነትም አይደለም እኔ ለእናንተ ቢሳካኛ በጣም ደስ ነው ሚለኝ። እኔ ምን ያደርግልኛል? ለእኔ ክፋት እንዴ ማለት የእኔ ካምፓኒ አይደለም መተ የምታርፎ፣ የእኔ ቤት አይደለም መተ። ብታገኝ እንደዚ አይነት እድል ብገኝ እኔ ደስ ነው ሚለኝ። ምቀኝነት አይደለም። እባካችሁን እና የሚሰሙ ልጆች ገንዘባችሁን አትበሉ። ወደ ሌላ አረብ ሀገር ምናምን ሞክሩ እንጂ እኔ እስካሁን ጆርዳን ለወንድ ተብሎ የሚመጣ ሰው በታምር አላየሁትም አልሰማውም። እና ገንዘባችሁን እንዳትበሉ እህቶቼ። ለእንደዛ አይነት እህቶች ደግሞ ሼር አድርጉ፣ ሼርም፣ ላይክ፣ ሳብስክራይብም አድርጉ። እንግዲህ እህቴ እንግዲህ የሰራችበትን ገንዘባ ሙጥጥ አርጋ፣ እስቲ አስቡ፣ የሚሰማ ስሜት ይች ልጅ ባይሳካ ለዚህ ልጅ ይሁት መቶ ሆቴል ነው የሚያርፈው፣ ስራውን እስኪያገኘ ድረስ እንዴት ነው እሱ? ይሄንን ራሱ በደንብ ነው የሚያገናኘው ሰው ሳለ እዚህ ጆርዳን ውስጥ ስራውን የሚያገናኝ ሰው አለ? በምን ያህል ጊዜ ውስጥ ነው እሱ ስራ የሚያገኘው? ቀላል ነው እንዲህ ሆቴል ማረፍ? ቀላል እኮ አይደለም አይደለም። ጆርዳን ውስጥ ኢትዮጵያም ውስጥም በጣም ብዙ ብር ነው ለአንድ አዳር ራሱ የምታወጡት፣ አይደለ እንግዲህ። ይህ ልጅ ወይም ዘመድ ጓደኛ የለው የሚያርፍበት፣ ቀጥታ እንደመጣ ሆቴል ነው የሚያርፈው፣ አለችኝ ሲጠይቃት ማለት ነው። ስራ እስኪያገኝ ድረስ ሆቴል ነው የሚያልፈው ስትለኝ፣ በጣም ከባድ ነው። በምንስ አቅሟ ነው የምችሎች? ልጅ ኮንትራት ቤት ነው የምትሰራው። የኮንትራት ቤት ደሞዝ እናውቃለን። እና አስብበት፣ ለራስች ነው እህቴ፣ እንዳትጎጂ፣ እንዳትበይ። ያው ትሰሚያለሽ ብዬ አስባለሁ። ምክንያቱም አብረን ስለምናወራ፣ ለሌላ ልጆችም እንደዚ አይነት ጥያቄ የሚጠይቁ ልጆችም ስላላችሁ ለዛ ብዬ ነው እና ሼር አድርጉ ለጓደኞቻችሁ። ወዳችኋለው፣ በያላችሁበት ሰላማችሁ። ብዙ ዝት በልልኝ። ላይክ፣ ሰብስክራይብ ሼርም አድርጉ። ቻው ጓደኞቼ